መለሙ ወፎች ተሳሳሙ፣ ዘማመሩ ዜማቸው ደስ እንደዚች አለቃታ። እሺ በቃ፣ አለ ነገር እኔ አይቼው ስለወደድኩት ነው። በአዲሱ ቤቴ ቤት በቃ ለሚስቴ ምሳ ቀብስሻል። እኔ እኮ በአንቺ ምክንያት የማልበላው ሚ ከንፈሬ ውላ ደርጓል። እኔ ቤት ስፈልግ እኮ ስንከራተት ነበር። ሰላም፣ ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አለን፣ እግዚአብሔር ይመስገን። ያው ትናንትና እንዳያችሁት ትንሽ ሚስቴ ትንሽ ከፍት ተብላ ደብሯት ነበረ ማለት ያው እኔ እንደዚህ ነገር ውስጥ ጣልቃ መግባት አልፈለኩም ነበር። ምክንያቱም የቤተሰብ ነገር ሲሆን ያው ከቤተሰብ ጋር ነው የምትጨርሱት እና አንዳንዴ ጣልቃ መግባት የሌለባችሁ ቦታ ገብታችሁ እንደ ድንገት መሳሳት የሌለባችሁ ነገር ትሳሳት አላችሁ እና ለዛ ነበረ ተይ ምናምን እያልኳት የነበረው እና እሷ በውስጣ በጣም ብዙ ነገር ይዛ በቃ ጨርሳ ነበር ታውቃላችሁ። ብዙ ነገሮችን በውስጧ ይዛ ለኔ በቃ ሁሌ ደስተኛ እንደሆነች፣ ሁሌ እንደምትስቅ፣ ሁሌ በቃ አለ አይደል። እኔ ደግሞ በእሷ ደስታ እኔ ሁላ ቀና ነበር። ምክንያቱም እንዴት ነው እንደዚህ ሰው ያለምንም ጭንቀት ያለምንም ነገር ደስተኛ ሊሆን የሚጠራው? እንደዛም ሆኖ እኔ ለማስደሰት ትሞከር ነበረና በጣም ገርማኛለች። ምን ያህል ችሎታ ምን ያህል አቅም እንዳላት አሳይታኛለች። ማለት አንዳንዴ የታፈነ ነገር ሲፈነዳ በጣም ብዙ ነገሮች እንታያላችሁና እሷ ላይ የሚያየሁት በቃ በጣም ብዙ ነገሮች እንችላችላ እዚህ ጋር የደረሰች ይመስለኛል እና ቤተሰብ ያው ወደ እናንተ ከመምጣቴ በፊት ያው ቤት ፍለጋ ላይ ነበርኩኝ እና ደስ በሚል ሁኔታ ቤት አግኝቻለሁ እና ግን ወለላት ስልኳ ትንሽ አልሰራልኝም። ያው በሰራልኝ ጊዜ ያው ወደ እናንተ ይዣ ትመጣለው ብያችሁ ዛሬ ግን እናንተን ቤቱን ላሳያችሁና፣ ያው ተወደዋለች አትወደውም አላቅም። ገና አልተከራየውትም፣ ገና አይቼው እኔ ተመችቶኛል። ምክንያቱም አንድ ክፍል ነው፣ ሽንት ቤት፣ ሻወር ቤት አለው። እዛ እንትን ሩም ምናምን እንትኔ፣ ኪችን ምናምን ነገር በጎን ነው በኩል አለ። እና ወድጄዋለው። አንድ ክፍል ቤት ማግኘት በጣም ከባድ ነበረ። እኔ በአፋጣኝ ምናምን ነበረ የነገርኩትና እንደ ድንገት ሆኖ አይቼው ወድጄዋለው። እና ለእሷ አላሳያት እፈልጋለሁ። እንደምትፈልገው አይነት ቤት ነው። ካልፈለገችውም ደግሞ ዛሬ ግዴታ ከእሷ ጋርም ሆኜ ቤት መፈለግ አለብኝ። ሁለት ቤት አይቻለው እና አንደኛውን አሳያታለው። አንደኛውን ከተመቻት ካልተመቻት፣ አንደኛውን ደግሞ አሳያታለው። ነገር ግን ያው ሁላችሁም ከቤት መውጣት አለባት ምናምን እያላችሁኝ የነበረ እና ቀላል ነገር አይደለም ከቤት መውጣት። ቀልድም አይደለም። ምክንያቱም ከኔ ጋር ኑሪ ብያት ነበረ። ያው የነገረችኝ ምክንያት አሳማኝ ነው። ከአንተ ጋር የማልኖርበት ምክንያት ብላ የነገረችኝ ነገር ያ ሁላችሁም ትረዱታላችሁ። በሴት ቦታ ሆናችሁ ትረዱታላችሁ። ከቤት ወጣችሁ ወንድ ቤት ስትገቡ ምን አይነት ስም ሊሰጣችሁ እንደሚችል ምን አይነት ነገር ልትባሉ እንደምትችሉ ታውቁታላችሁና ያንን ነገር ነበር ያሳየችኝ እና ምን ያህል አምሯ ትልቅ እንደሆነ ነው ያየሁበት በዛ እና እኔም አላስጨነኳትም። ለእሷ ስል በቃ ቤት መፈለግ ላይ ነበርኩ የተጠመድኩት። ምክንያቱም በቃ እኔ ጋር ኑሪ ብዬ ነበር እያስጨነኳት እየተጫንኳት የነበረው ነገር ግን የነገረችኝ ምክንያት አሳማኝ ነው ያው ከቤት ለወንድ ብለሽ ወጣሽ የሚል ስም ይሰጡኛል። በቃ እስከ ዛሬ በጣም ብዙ ነገር ስደቦችም ብዙ ነገሮች ላንተ ማልነግራችሁ ማልነግርህን በጣም ብዙ ነገር ተብያለሁ። እና እንደዚህ ቀላል ነገር አይደለም፣ ዝም ብዬ ተነስቼ አንተ ቤት መመጣው። እና ራሴ መኖር እፈልጋለሁ። የራሴ ቤት እንዲኖረኝ ፈልጋለሁ። ራሴ መውጣት፣ የራሴን ነገር ማድረግ፣ የራሴን የሆነ አላማ ይህ መንቀሳቀስ ፈልጋለሁ ምናም ብላ ነበር ያስረዳችኛው። ከቪዲዮ በኋላ ሊነሱ ትንሽ ምሳ ምናምን ጋብዣት ወደ ቤቷ ነበር የሽኘዋት ና ያው ቤትማ ሊሄደችም ነበር እህቴ ጋደር ሽ ልምጠምናም ብላይ እቷ ጋር ነበር ሄደችው እና ቤተሰብ እደውልላት ና ዛሬ በቃ ማለት ምፈልገው አንደኛና አንደኛ ነገር የእሷን ደስታ የእሷን ሰላም ሷን በቃ ደስተኝነት ነው ምፈልገው ምክንያቱም እኔ አዝና ሳይ እኔ ልደሰት አልችልም። እሷ ስትደሰት ነው እኔም ደስተኛ መሆን ነው። እና ከእሷ ጋር የበለጠ እንደውም ሞር ያቀራርበናል ብዬ አስባለሁ። ምክንያቱም ያው ሩቅ አይደለም ከቤቴ ቢያንስ በግር የአስር ደቂቃ የአምስት ደቂቃ የአምስት ደቂቃ አስር ደቂቃ በቃ መንገድ ነው እና ትንሽ እኔ ከአስባልት ወደዛ ነው የእሷ ከአስባልት ወደዚህ ነው። እና ቦታውን ታውቋለች ይህንን ቦታ እና ቤተሰብ ደውልላትና ቤቱን አሳያታለሁ። ያው ትወዷለች ብዬ አስባለሁ። ቁም ሳጥን ምናምን አለው ብቻ አለ አይደል ነው የወንደላጤ ነው የሴት ላጤ የሚባል አይነት ቤት ነውና ትወዷለች ብዬ አስባለሁ። እንደነገርኳችሁ ነው፣ የህይወቷ አንድ እርምጃ ነው የምትራመደው ምክንያቱም ብዙ ነገር ይጠበቅባታል። ከዚህ በኋላ አላደል ከቤተሰብ ጋር ለምዳችሁ፣ የመጀመሪያ ዞር ስትወጡ ሰው ካጠገባችሁ ከሌለ ትንሽ ይከብዳችኋል። ቤተሰብ ለምዳችሁ የሆን ነገር ለምዳችሁ እና ይህንን ነገር ለእሷ ብቸኝነት እንዳይሰማት በቻልኩት አቅም በቻልኩት ነገር ሁሉ ላግዛት አብሬያት ልሆን ያው ቃል ገብቼላታለሁ። አብሬያት ነኝ ሁሌም። ያው አንዳንዴ የሰው ልጅ ነን እና ሁሌ ደስተኛ መሆን አንችልም። አንዳንዴ ሀዘን ያጋጥመናል፣ አንዳንዴ ደስታ ያጋጥመናል። ሶ ያንን ነገር ደግሞ በትግስት ሁሉንም ነገር እናልፈዋለን ብዬ አስባለሁ። እንግዲህ ቤተሰቦች በጣም እኔ ፈርቻለሁ። ምክንያቱም የፈራውበት አንደኛ ምክንያት ከቤት ወጥታ ማታ ቅርጅ አንድ ብላ ቤት ልትከራየ መሆኑን ብቻዋል መኖር ልትጀምር መሆኑን ለእኔ ትንሽ አስፈርቶኛል። ሶ በቃ ፈጣሪ ያለው ነው የሚሆነው። ሁሉንም ነገር ለፈጣሪ እንሰጧለን። እሱ ሁሉንም ነገር ውብና ድንቅ አርጎ ያስተካከለዋል። እና ቤተሰቦቼ በቃ ደውይላት ቤትን እስከማሳያት ድረስ ጫንቆኛል። ምክንያቱም የሆነ በቃ ደስ የምትል እኔ በፊት እዚህ አዲስ አበባ ስመጣ የምፈልገው አይነት ቤት ነበረ ያገኘሁት። አንደኛው ቤት በጣም ሰፊ ነው፣ ሽንት ቤት፣ ሻወር የጋራ ስለሆነ ትንሽ ደበረኝ። የጋራ ምናምን ነበረ ያገኘሁት እና ይሄኛው ደግሞ ለብቻ ነው። ሻወርም ሽንት ቤትም ለብቻ ነው። መኝታ ቤት አለው፣ ቁም ሳጥን አለው ምናምን እና ተመችቶኛል ይሄኛው ቤት። እና በጊዜ ሂደት ደግሞ ሌላ የተሻለ ቤት ካገኘች ደግሞ እግዚአብሔር ካለ ደግሞ አንድ ላይ መኖር አይታወቅም፣ አንድ ላይም ልንኖር እንችላለን። ነገር ግን ያለችበትን ነገር አንድ ላይ እንድንኖር አልፈልግም፣ ምክንያቱም ሌላ ስም እንዲሰጣት እኔም ስለማልፈልግ ማለት ነው። እና ቤተሰቦች አሁን ልደውልላት፣ ጠዋት ደውይላት ነበረ አታነሳም። አሁን ልደውልላት እና ያው ቤት እንዳገኘው ልንገራት እንግዲህ ይስተካከላል፣ ሁሉም ነገር በሂደት ሁሉም ነገር አስተካከላለሁ። ነገር ግን ደስተኛ ትሆንበታለች ብዬ አስባለሁ። ቤቱን የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው፣ እባክዎ ትንሽ ይጠብቁ ጥሪ እያስተላለፈ ነው። ምን ማለት ነው? ካሜራ ማን እንግዲህ ደግመህ ሞክር ተብዬለው ከካሜራ ማን ትእዛዝ። አንዳንዴ ሰው ለሰፕራይዝ ሲሆን ሁላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባኮ ትንሽ ይጠብቁ። እንግዲህ ቤተሰብ፣ አሁንም ስልኩ አይሰራም። ምን እንደማደርግ አላውቅም። ቤቷ ድረስ መሄድ አልችልም። ምክንያቱም ከባድ ናቸው። ሰፈራቸውን መምጣት መሄድ ራሱ ትንሽ ከባድ ነገር ነው እና በጣም ተደጋጋሚ ጊዜ እየሞከርኩኝ ነው። ያው በእናንተ ፊት ራሱ የሆነ ቀጥታ ለመደወል ሞክሬ ነበር። ይህም አልተሳካ ሶ በቃ ምንም ማድረግ አንችልም። ያው ካልመጣች ቤቱን አሳያችኋለሁ። ከመጣች ደግሞ እንደ ድንገት ከደወለችም አላቅም። በምንም ካገኘናት ወደ እናንተ ይዘን እንመጣለን። እሺ ቤቱን ላሳያችሁ እንሂድ። እንግዲህ ቤተሰቦቼ ቤቱ ይሄ ነው። በቃ ተወዷለች ብዬ ያስባለው አራተኛ ላይ ነው ያለው እና ምንም ልሰራ ትወርድም ወደታች። በጣም በብዙ ልፋት ነው የተገኘው ይህ ቤት ስ ውስጥም ገብቼ ደግሞ ላሳያችሁ ሀይ ሀይ ሃይ እንግዲህ ቤቱ ይህንን ይመስላል። አንድ አምፖል እዚህ ጋር አንድ አምፖል እዛ ጋር አለ። ላይትም አትቸገርም። እዚህ ጋር ቁም ሳጥን አላት። የፈለገችውን ነገር ትችላለች። እንግዲህ ይህን ይመስላል። እዚህ ጋር ሽንት ቤት፣ ሻወር ቤት አንድ ላይ አለ። እንግዲህ ይህ ነው ያገኘሁት ቤት። ቀለል ያለ ቤት ነው እንደምታዩት በቃ ይህንን ነው ማሳያችሁ። እስካሁን ግን ቤተሰብ ስመጣ ራሱ ወደዚህ ስልክ እየደወልኩኝ ነበረ እና ምንም ማግኘት አልቻልኩም። እንግዲህ ከመጣች ይህ ቪዲዮ ዛሬ ላለቅላቸዋለሁ፣ ካልመጣችን ደግሞ ነገም፣ ከመጣች ነገ ይህንም ቪዲዮ እንለቅላቸዋለን። ቤቱን አይታችሁታል። እንታ ምሳመር ለውን እስካሁን ከድላላው ጋር ስሯሯት ስሯ ቤቱ ደግሞ ሲያስተጋባ ባቱ ነው እና ስሯሯጥ ነበረ። እንግዲህ ትውዶለች ብዬ አስባለው ምሳ ነው በቃ እንሂድ። እንግዲህ ቤተሰቦች ያው ቤቱን አይታችሁ እንደወደዳችሁት ተስፋ አደርጋለሁ። እሷም ትወዷለች ብዬ ተስፋ አደርጋለሁ። ያው ቀለል ያለች ቤት ናት። ነገር ግን ቤተሰብ አሁን ደግሜ የመጣሁላችሁ ደውላልኝ እፈልጋለሁ ምናምን ብላኛለች። ነገር ግን በራሷ ስልክ አይደለም፣ ደውላ እንደዛ ያለች። በማላቀው ስልክ ቁጥር ነው ደውላ እንደዛ ያለች። እንግዲህ ቤተሰብ ለምን እንደዛ እንዳደረገች አላቅም። ብዙ ሰው አስጨንቋትም ሊሆን ይችላል ነገር ግን ለኔ ቴክስት ብታረግልኝም ደስ ይለኝ ነበር ግን አላረገችልኝም ቤተሰብ መጣች ከአንቺ ጋር ብኖ እኔን ደስ ይለኛል መለየትኔ አንጌላቶኛል ሳላሹ የሳርበታስደጉ ላይ አታነሽም። አመመሽ? አላመመኝም። ተተኩሻለሽ? ራሴን ትንሽ አሞኝ ነው። የተፈጠረ ነገር አለች? ሌላ ምንድን ነው? እንደዚህ ምን ሆነሽ ነው? ስልክ ማታነሽም ማለት ሌላ የተፈጠረ ነገር አለ ነው? አሁን ከተፈጠረው ሊ ነገር ሌላ ምንድን ምን ምን ተፈጠረ ደግሞ? ስልኬ ተቀምቻለሁ። ማለት ስልኬ ተወስዶብኛል። እንዴት የአንቺ ስልክ እንዴት ሊወሰድ ይችላል? ስልኬ ተወሰደ። እሱማ የኔ ነው እኔ አይደለም የገዙት ታውቃለህ፣ ግን ስልኬ ተወሰደ። ከዛ በኋላ ደግሞ አሁኑ ላይ መጥቶ ቶሎ ነው መግባት ያለብኝ። የደወል ኩልኩላ በእሱ ስልክ ነው ከሰው ተቀብዬ ነው የደወልኩት። ምክንያቱም ብዙ ጊዜ ስደውልልኝ ነበረ፣ ለዛ አግኝቼክ መመለስ አለብኝ እኮ ከሆነ ማለት እኔ እንደዚህ አልጠበቅኩም። ከቤትም እንደዚህ ነው የምትወጪው? ማለት ቶሎ ወጡት ማለት ነው። ቶሎ ብዬ ሳልታየ ነው ወጡት። ችግር አለ ከቤት ሁላ መውጣት አልችለም። አሁን በቃ የሆነ አንደኛ እኔ ያስጠላኝ ነው። ኢቭን ቤት ውስጥ ከሚገኝም በቃ እኔ አርፌ ቤት ልቀመጥ

ማጣት እንደዚህ ሆኖሽ እንዴት ነው ለምንድነው እንደዚህ እያደረጉ ያሉት እኔ አሁን ምንም ጭቅጭቅ የሆነ ነገር ምናምን ምንም አልፈልግም ኮን ባላ ገባ እንደዚህ መጥቶ ምንም ነገር አልፈልግም ዩና ከዚህ በኋላ ወደም የሆን ነገር ውስጥ ነው የምንካሄደው ከሄደው እንደዚህ ነገር መግባት አልፈልግም ባ አሁን ዩና እኔ ቤት ውስጥ ከኢቭን እኔ ያሰብኩት ቤት ውስጥ ከሚገኝ ከቤትም ላሉጣ ስልክ ምንም ነገር አልፈልግም ቢያንስ እንኳን ቤት ውስጥ ከሚገኝ የሆነ አርፌ መቀመጥ አለበት። ያገኘሁት ሁለት ቤት ነው፣ ግን አንደኛው አሳይሻለሁ፣ ሁለቱንም አሳይሻለሁ። ብቻ ከወደድሽ ችግር የለውም፣ ችግር የለውም፣ ምንም አይነት ቤት ይሁን ለምዶን ተቀልቆ በቃ። አሁን ኢቨን ስልክ የለኝም፣ በምንም ላገኝ ካልችልም የሆነ ምንም ምንም ስልክ በስልክ ይተካል። አንቺ ብቻ ሰላም ሁኚ፣ አንቺ ደህና ብቻ ሁኚ። ሰላም ነኝ፣ በቃ አሁን አርፌ እየኖርኩኝ ነው ያለሁት። ገባ ካይደል? ምንም ነገር ሳልል አርፌ እየኖርኩኝ ነው ያለሁት። እንደዚህ ደግሞ መኖር አልፈልግም፣ አስቀልቶኛል። በቃ እሺ ቤት አምናክ ነገር ግን ኖርማል ነገር ነው። በቃ ገባ አይደለም የምፈልገው ሰላም የራሴን ነገር ነው እንጂ ቤቱ እንደዚህ ሆነ፣ በሂደት ደግሞ እናስተካክለዋለን አንዴ እንደፈለኩ

እንዲነፈስ ነው ክፍተተች፣ የወጣሁት ወደድሽው? አይጠብሽም ማርያም። እዚህ ጋር ቁምሳጥን አለሽ፣ የሚያክል ቁምሳጥን። የፈለግሽው ነገር ማረግ ትችያለሽ። የኔም ልብስ አምጥቼ አስቀምጣለሁ እዚህ

ከዛ በኋላ ካቢኔት አለ። ወደዚህ ማርያም እና ባንኩ እም ጫማ መደርደሪያ አንደኛውን ቤት ግን አንደኛው ቤት እንትን ነው ደባል ነው የምትኖሪው። አንደኛ ሽንት ቤት የጋራ ነው፣ ሻወር ቤት የጋራ ነው፣ ኪችን ካቢኔት የጋራ ነው፣ ከሰው ጋር ነው እሱ። ደግሞ ትንሽ ዋጋ የሚቀንስ ነበር። ነገር ግን እሱ እና ይሄንን እኔ ተመችቶኛል። አበቦች ከመስኩ ለመለሙ፣ ወፎች ተሳሳሙ፣ ዘማመሩ ዜማቸው ደስ ነገር እናመጣና እናጸድዋለን ነው። ችግር ያለውም አፈቅር ካለው ነፍሴ በጣም ነው የሚያምር። በአንድ ቀን እኔ ለአንቺ ከወጣሁ መች ገባው? እስካሁን እኮ ራሱ አላረፍኩም። እስካሁን ዝደውል ዝደውልልሽ ነበር እንደ ድንገት አንስተሽ መጀመሪያ ሳይቻቸው ነበር። እንግዲህ ማታ ማታ ደግሞ አሪፍ ቫይብ ይኖረዋል ብዬ አስባለሁ። ቲቪ ምናምን ካለሽ ቲቪ እዚህ ቲቪ ኖርሻል ዚ ከፈለግሽም፣ ደግሞ የለም ሶፋ ምናምን በዚችኛዋ በኩል ትንሿ ሶፋ ከፈለግሽ ነው፣ እዚህ ጋር ሶፋ ምናምን ታደርጊያለሽ። እዚህ ጋር እኔ አይቼው ስለወደድኩት ማርያም ቤት አለኝ በቃ ነው ቤት ነው ተከራይተሽ አይደለም። የገዛሁልሽ ቤት ነው። እንደ ራሴ አድርገሽ ተጠቃሚ አከራዩ ፎቅ ነው የለም፣ እንደፈለግሽ መሆን ትችያለሽ። እንደ ልብሽ የቤቱን ዲዛይን መቀየር ትችላለች፣ እንደ ፈለግሽ ማድረግ ትችላለች። የሚያስፈልጉትን ነገሮችን እናደርጋለን። ነገር ግን በዚሁ ከቀጠለ ሌላ ነገር ከመጠሩ በፊት

ነገር ግን ነገ አንቺ ከጭንቀተሽ መላቀቅ አለብሽ። እንደዚህ ስትተክሽ ማየት አልፈልግም። ስታዝኝ ማየት አልፈልግም። ደስተኛ ሆነሽ ነው ፈልገው። ደስታሽ ብቻሽ መኖር ከሆነ አንድ እርምጃ ሁሌም ደግሞ አብሬሽ ነኝ ለእኔ ለመለሙ ወፎች ተሳሳሙ ደስ ይላል። ዘማመሩ ዜማቸው ደስ